ሰላም ውድና የተከበራችሁ የአዚት ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ በዓለም ላይ ያላችሁ ኢትዮጵያን በሙሉ ሰላማችሁ ብዝት ይበል። ያዳም ዘር በሙሉ እንዴት ናችሁልኝ? እግዚአብሔር ይመስገን። ግን አሁን በሚያሳዝን ነገር ነው የመጣሁት። የእውነት ስነግራችሁ በጣም ከልብ አዝኛለሁ። በጣም ያሳዝናል። አባታችን እንግዲህ ሀጂ ሙፍቲህ ሁላችንም የምንወዳቸው የትኛውም እምነት ተከታይ የሚወዳቸው ነው። እዚህ ጋር እንደ ኢትዮጵያ የምሬ ነው የምላችሁ፣ ኢትዮጵያ ትልቅ አባት አጣለች። ትልቅ መካሬ፣ ትልቅ አስተዋይ አባት። በጣም ነው የምከታተላቸው ማለት ነፍሳቸው። ያሉበት ፕሮግራም ላይ በቃ ደስ የሚሉ ግርማ ሞገስ ያላቸው የኢትዮጵያ አባት ናቸው። ደግ አባት እና በጣም አዝኛለው። ነፍሲ ማር ለቤተሰብ መጽናናትን ያድልልን አባታችን በጀነት ያኑሩት ፈጣሪ። ከፈጣሪ ጋር ነው እስካሁንም የሚኖሩት። እሱ የወደደውን አድርጓል። እውነት በጣም አዝናናል። በጣም ነው ያሳዘኑን ከምላችሁ በላይ ማለት ነው። የሆነ በቃ ኔንጃ እኔ የኔ አባት ነው የመሰሉኝ ማለት ነው። ውስጤ በጣም ነው የደማ ማለት ነውና ያሳዝናል። እንግዲህ እግዚአብሔር የወደደውን አደረገ። ፈጣሪ የሚወደው ነው ቶሎ የሚወስደው። አባታችን መልካም ነገር ነው የሰሩት። እንግዲህ ባደረባቸው ከባድ ህመም የተነሳ ህይወታቸው አልፏል። እንደ ታመሙ ሰምተን ድዋ ያድርጉ፣ በጣም ታመዋል ተብሎ ነበረ። ከዛም ደግሞ ትላንትና ደግሞ ያሉበት ጥሩ ሁኔታ ነው የሚል ደግሞ ጉርሻ ለቆልን ነበረ። እኔ ጠዋት ላይ ነው ሞቱን የሰማሁት ግን ውሸት ነው ብለው ያሉ ሰዎች ደግሞ ከታች ሲጽፉ ነበረ። ራል ሞቱም ምናምን ና ኮሜንት ላይ ና ይሄን ሞቱ ብለው የጻፉን ልጅ ማለት ነው በጣም ሲሰድቡት ነው የነበረው ማለት ነው። ኤክስ እያደረጉ ምናምን እንዴት እንዴት ላለ ትልቅ አባት ለምን ሳይሞቱ ሞቱ ምናምን እያሉ ብዙዎች ሲሰድቡት ነበር ጠዋት ላይ። እንግዲህ፣ አሁን ግን ይፋ ሁኗል፣ እንደሞቱ ብዙዎች ተረጋግጧል ማለት ነው። ጉርሻ ፔጅ፣ የተለያዩ ፔጆች እንግዲህ ተጣርቷል፣ እውነት ሁኗል ማለት ነው። እና በጣም አዝኛለሁ ከምላችሁ በላይ የእውነት ጠዋት ከእንቅልፍ የተነሳ ነው ፌስቡክ ላይ ኢትዮጵያ እንዴት አደረች ብዬ ስገባ እንደ ሞቱ አየው ማለት ነው። ከዛም በጣም ደንግጬ እያየው ከብዙ ሰዎች ደግሞ በኮሜንት እሱን ሙልጭ አድርገው ሳይሞቱ እንዴት ትላለ፣ ታምሙ ሲባል ሞቱ፣ ኢትዮጵያን ምን ነካችሁ? የሚል ና አስተያየትና ስድቦች አልሞቱም እና እሱን ደግሞ ኤክስ እያደረጉት ስላየው እኔም ውሸት መስሎኝ ነበር። እሰ የተመስገን እንኳን አልሞቱ ብዬ እኔም ኮሜንቴን ፈጣሪ ይማራቸው ጨርሶ ይማራቸው አልኩኝ። እንደገናም ዘልዬ ደግሞ ጉርሻ ፔጅ ላይ ስገባ ጉርሻም ደግሞ ያሉበት ሁኔታ በጣም ጥሩ ሁኔታ ነው የሚል ነበረ የጻፈው። ደስ ብሎን ነበረ ማለት ነው። ግን ሁሉ ነገር ውሸት ሆነ። እግዚአብሔር የወደደውን አደረገ። አባታችን አልቻሉም። የእውነት በጣም ወዳቸዋለሁ። እዚህ ጋር እኚህ አባት ለሙስሊም ብቻ አይደለም፣ የትኛውም ሰው የሆነ የእሳቸውን ንግግር የሚሰማ ሁሉ ሊያመው ይገባል። የእሳቸው መልእክት ማለት ነው። በጣም ጥሩ አባት፣ ትትና አባት የእውነት በጣም አዘንኩ። ቀላል አላዘንኩም። እሳቸውንና ኡስታዝ አቦከርን በጣም ነው የምወዳቸው። ከሚገርማቸው እኔ የኦርቶዶክስ እምነት ተከታይ ነኝ። ይሁን እንጂ ግን የሚያስተላልፉትን ነገር እሰማለው ትምህርታቸውንም የሚናገሩት አንድ በታቸው ለየትኛውም ሃይማኖት ክብር ያላቸው ሰዎች ስለሆኑ እንዲሁም ሙስታዛ አቡበከርም ህመም ላይ እንዳለ ሰምተናል። እንግዲህ ከዚህ በፊት አሁንም ያው ተሽሎት ወደ ሚዲያ አልመጣም እስካሁን ድረስ ፈጣሪ እሱንም ይማረው። ለእሱም ጸሎት አድርጉለት። ለኡስታዛ ወከር ሁላችሁ ሙስሊሞችም ድዋይ አድርጉ፣ ኦርቶዶክሶችም ጸሎት አድርጉ። የአንዳችን ጸሎት ለአንዳችን ይሰማል ማለት ነው። ለራስ ከምን ጸልይ ለሰው የምናደርገው ዱአና ጸሎት ይደርሳል፣ በንጹህ ልቦና እስከሆነ ድረስ ማለት ነው። የበለጠ እና በጣም አባታችን አዝነናል። የእውነት እንደ አገር አተናል። እንግዲህ ፈጣሪ የሰማይ ቤታቸውን እንዲያሳምርላቸው ሁላችሁም ጸሎት አድርጉላቸው ሙስሊሞችም ቅሩላቸው ማለት ነው ፍታ አድርጉላቸው የጀነት እንዲያደርጋቸው ፈጣሪ ሌላ ምንም ስለማይባል ለሞላው ቤተሰብ ሳይሆን ለሞላው ኢትዮጵያን የእውነት መጽናናትን ያድልልን የኢትዮጵያን ሙሉ ህዝብ ነው ልቦ ስብር ያለው ማለት ነው እኝን አባት የማይወዳቸው የለም ግርማ ምጉሳቸው የሚናገሩት ከአንድ በታቸው የሚወጣው የትኛውንም ቄሱንም ጳጳሱንም እንደ ወንድም እንደ አባት አንድ ላይ ቀርበው ስ በቃ ምንም ከማንም ማንም የማያነጣጥሩ ሃይማኖት ውስጥ ያሉ መልካም እረኛ መልካም አባት ነበሩ። እንግዲህ ፈጣሪ ወደደውን አድርጓል። የእውነት አዝነናል ሁላችንም ነፍሳቸው ከፈጣሪ እጅ ትሆን መልካሙ የገነትን የወፍቃቸው ፈጣሪ የእውነት እኔ ማለት ቃል አንሱ አጥሮኛል። በጣም አዘንኩኝ። መቤቴን በጣም ነው ያሳዘኑኝ። በጣም ውዳቸዋለሁ ከምላችሁ በላይ ማለት ነው። ሁለቱን ሰዎች በጣም ነው የምወዳቸው። ስታዝ አበከርን ና እኝና አባት በቃ ይመቹኛል። ሚያስተምሩት እኔ ማንኛውም ሰው ኢትዮጵያን እና ኢትዮጵያን ብሎ በአንድነት የትኛውንም ብሄር ሃይማኖት ሳይንቅ በእኩል የሚያይ ሰው ለእኔ ሰው ማለት እሱ ነው። በቃ እንደ ራሴ እንደ አዜብ ማለት ነው። አንድ ሀበሻ አንድ ኢትዮጵያዊ ሁሉንም በአንድ አይን የሚያይ አባት ከሆነ ለእኔ ሀይማኖቱ ብሄሩ ምንም ምንም ምንም ምንም አይደለም። በቃ ለኔ ሰው ማለት እሱ ነው ትክክለኛ ሰው ማለትና እነዚህ ሁለቱን አባቶች በጣም የምወዳቸው ናቸው። ኡስታዝ አበከር ፈጣሪ ይማርህ፣ ለልጆች ሲል ወደ ጤና መልሶ እንደ ድሮ መድረክ ላይ የምናይህ ያድርገን ፈጣሪ። እንወድሃለን። እኛም አባታችን እንግዲህ ሐጂ ፈጣሪ ነፍሶትን በገነት ያድርገው የጀነት ያድርግሎት። መልካም ስራ ነው እስካሁን ሲሰሩ። ጥሩ አባት ጥሩ አስተዳደር ነበሩ። ኢትዮጵያን ለኢትዮጵያን በሙሉ ጥሩ አባት፣ መልካም አባት፣ የፍቅር ተምሳሌት፣ የፍቅር አባት የትኛውንም ሃይማኖት የትኛውንም ብሄር እቅፍ አድርገው የሚኖሩ አባት ናቸውና እግዚአብሔር ፍቃቸው መልካም ነገር ነው ምንለው፣ እንግዲህ የዚህ ሰማይ ቤታቸውን ያሳምርላቸው። የእውነት እዚህ መልካም ከሆናችሁ እዛም መልካም ነገር ነው የሚገጥማችሁ። ሁሉም እዚህ ጋር በምድር የተመሰከረለት ሰው በሰማይ ይመሰከርለታል። ይሄን ማወቅ አለባችሁ። በምድር ያሰቃያችሁት ክፉ ስራ የሰራችሁት እዛም ያው ነው። ስለዚህ እኛ አባት ደግሞ እዚህም መልካም ሰው መልካም ስነ ምግባር ያላቸው የፍቅር አባት የሰላም አባት ናቸው። እዛም እንደዚሁ የሰላም ነገር ጥሩ ነገር ገነትን ከፈጣሪ ጋር የሚኖሩ ያድርጋቸው የእውነት በጣም ከምላ እንጃ እና አባታችን እንግዲህ ነብሳቸውን በጸደ ገነት ለቤተሰብ መጽናናትን እንዲሁም ለሞላ ኢትዮጵያውያን ለሙስሊሙም ለሁሉም ፈጣሪ ያጽናችሁ ጽናቱን ይስጣችሁ እንላለን ዱዓ ያድርጉላቸው መልካም ስራ ሁሉም ጊዜ ይወደዳል እኚህ አባት በሁሉም ሰው የሚወደዱ ፍቅር አባት ናቸው ግርማ ሞገሳቸው ሁለ ነገራቸው ለሁላችንም ፍቅር የሆኑ አባት ቤትኛውም ሃይማኖት የሚወደዱ አባት ናቸው። እንግዲህ የሰማይ ቤት ያሳምርላቸው አባታችን እንወዶታለን። ፈጣሪ መልካም ነገር እንግዲህ በገነት እንዲያኖሩት እኛም ተስፋ እናደርጋለን። እግዚአብሔር እዛ ይወፍቁት መልካም ነገር ነው ምንለው። የእውነት ማለት ወሬ ጠፍቶብኛል፣ ይቅርታ አርጉልኝ እሺ። መሰሙት ማለት ከምር አሳዘነኝ፣ የሆነ ልቤ ስብር አለ በጣም ነው ያሳዘኝ። በቃ አላቅም እኔ እንጃ። የሆነ ዘመዴ እና ስጋ ዘመዴ እንደሆኑ ነገር ስለምወዳቸው ይሁን ብቻ አላቅም፣ እና በጣም አዝኛለሁ። ወሬ ጠፍቶብኛል። ይቅርታሽ እንዳት ያፌን እንዳትታዩብኝ ማለት ነው ማለት እኔ ስደነግጥ ና ሳዝን ወሬ አላቅበትም። ስሪስ ግራ አጋባለሁ። በጣም አዘንኩኝ። ማታ ነው የጠዋት ነበረ፣ ግን ውሸት ነው ሲባል ደስ ብሎኝ፣ አሁን ደግሞ የእውነቱኑ ሳገኘው በጣም ቅስሜ ተሰበረ። ነፍስ ይማር ለቤተሰብ ሁሉ መጽናናትን እያድልልን ፈጣሪ ወዳችኋል